ምህረትና በጎነት ያደረገልን ያደረገላችሁ ከሰማያት የወረደ ከእናታችን ከመቤታችን የተወለደ በመስቀል ላይ በተሰቀለ ጊዜ ዕዳችንን የከፈለ ቸሩ መድሃን ያለም ብሩክ ኢየሱስ የወደደን ያከበረን ሁላችሁ እንደምንቆያችሁ ስሙ ለዘላለም ከሰማይ አባቱ ከአብና ሕያው ከሚሆን መንፈሱ ጋር የተወደደና የተመሰገነ ይሁን። የእግዚአብሔር ልጆች በዚህ ቻናል ውስጥ ቤተሰብ ሆናችሁ እንደምትሰሙ ተስፋ አለኝ። እርግጥ ብዙ ሰዎች ቤተሰብ ሳይሆኑ ይሰማሉ። እንኳን ሰማችሁን። ግን ቤተሰብ ሆናችሁ ብትሰሙን በጣም ደስ ይለናል። እናንተም ብዙ የቃል በረከት ታገኛላችሁ፣ ትመርቁን አላችሁ። እኛም የእናንተ መገኘት ያደምቀናል። ክብር ይብዛላችሁ፣ ቤተሰቦቻችን ሆናችሁ ለፉ። እግዚአብሔር እናንተን ዘራችሁን ይባርክ። ዛሬ የምንማረው በሰቡቃ በኤርምያስ ምዕራፍ ሶስት ቁጥር አምሳ ሶስት ላይ የጻፈውን ነብዩ ኤርሚያስ በንባ በልቅሶ ሆኖ የጻፈውን የሚያጽናና ቃል ነው። ህይወታችንን የምንፈልገው በዚህ ቃል ውስጥ ነው። ይሄ ሰው ይህን መዝሙር ሲደርስ ሲጽፍ እስራኤል ክፉ ትንቢት የተናገረ ክፉ ነቢይ፣ በጎ የማይናገር ነቢይ በማለት ከንጉሱ ጀምሮ እስከ ሐሰተኛ ነቢያትና ህዝቡ ድረስ አምጸው ተነስተውበት ነበርና ብዙ እንግልት ያደርሱበት ነበር። እንዲሞትም ከማስራብና ጥልቅ ጉድጓድ ውስጥ የሽንት ቤት የቆሻሻ መጣ ጉድጓድ ውስጥ ከመጣል ድረስ ደርሰው ነበር። በነፍሱ ጨክነው ይህን ሲያደርጉ ኢትዮጵያዊው አቤሜሌክ ገመድ ወስዶ፣ ገመድ ልኮ ከጉድጓድ አውጥቶ አትርፎት ብድራትን ከእግዚአብሔር ዘንድ የተቀበለበት ሰው ነው ኤርሚያስ። እስራኤል የእግዚአብሔር ነቢያት ጉድጓድ ስትጥል፣ ኢትዮጵያ ግን ለእግዚአብሔር ነቢያት ገመድ ልካ ከጉድጓድ ታወጣ እንደነበረ የተጻፈበት የመጽሐፍ ቅዱስ ክፍል አለ። እንግዲህ ኤርሚያስ ያንን ሁሉ ከባድ የሰቆቃና የሐዘን ጊዜ በእግዚአብሔር ላይ ተስፋ በማድረግ እንዳሳለፈ የሚናገርበት ምዕራፍ ነው ይሄ ምዕራፍ። ቁጥር ሀምሳ ላይ እግዚአብሔር ከሰማይ ሲጎበኘኝ እስኪመለከት ድረስ ዓይኔ የሳታቋር ዝም ሳትል እንባ ታፈሳለች። የኤርሚያስ እንባ የሚቆመው እግዚአብሔር ሲጎበኘው ብቻ ነው። የከባድ ተማጽኖ ነው። የእግዚአብሔር ፊት እንዲመለስለት የሚያደርግ ተማጽኖ ነው። አንተ ካላየኸኝ በስተቀር ማልቀሴን አላቆምም ነው የሚለው ኤርሚያስ ያለቅስ የነበረው በሁለት ዋና ዋና ጉዳዮች ነው። ህዝቡ የእግዚአብሔርን ድምፅ በሱ አፍ የሚነገረውን መንፈስ ቅዱስ የሚናገረውን ድምፅ ከመስማት ይልቅ የሐሰተኛ ነቢያትን ትንቢት እየሰማ ለምርኮ መዘጋጀቱ ያሳዝነው ነበር። የኤርሚያስን ትንቢት ሰምተው ቢሆን እስራኤል በባቢሎን አይማረኩም ነበር። ነገር ግን አትማረኩም፣ አትሸነፉም የሚሉ ሐሰተኛ ነቢያትን ተከትለው ሀገራቸውን ለምርኮ መቅደሳቸውን ለእሳት ሊሰጡ መሆኑን እያሰበ ያለቀስ ነበር። ሁለተኛው የለቅሶ ምክንያት በእሱ ላይ ይደርስ የነበረው አካላዊ ጥቃት፣ ስነልቦናዊ ጥቃት ነበር። እሱ እንደ ሰው መኖር ይችላል፣ ማግባት መውደድ ይችላል፣ ማረስ መነገድ ይችላል። ግን የእግዚአብሔር እጣ ወድቆበት ነብይ ሆኖ ከልጅነቱ የተቀባ ነው። የእግዚአብሔር ድምፅ እንዲናገር የተወሰነለት ሰው ነው። በዚያ ምክንያት ከባድ ቅጣት ይቀበል ነበር እና ይሄ እንዲያለቅስና ምቾት የሌለው ኑሮ እንዲኖር አድርጎት ነበር። ስለዚህም ነው እግዚአብሔር ከሰማይ ሲጎበኘው እስኪመለከተው ድረስ አይኑ ዝም ሳትል ሳታቋረጥ እንባ እንደምታፈስ የዘመረው። ቁጥር 51 ላይ ስለ ከተማ ሁሉ አይኔ ነፍሴን አሳዘነች። በከንቱ ነገር ጠላቶች የሆኑኝ እንደ ወፍ ማደንን አደኑኝ። ቅድም እንዳነው ነው ምክንያቱ። የከተማይቱ ሰዎች መጥፋታቸው አንደኛው ሐዘኑ፣ ሁለተኛ በሱ ላይ በግፍ መነሳታቸው። አንዳንዴ ከንቱ በከንቱ ነገር ረብ በሌለው ነገር ጠላት የሚሆኑብን ሰዎች አናጣ። ራሳቸው ለምን ጠላት እንደሆኑ እንኳን በማናቀውበት ሁኔታ ግራ የሚያጋቡ ጠላቶች አሉን። ለምን ጠላቶች እንደሆኑ እንኳን አይገባንም። ለምን እንደሚጠሉን አይገባንም። ግን ሕይወታችንን ረፍት የሚነሱ የሚያስቡ ስራዎችን የሚሰሩ ወጥመድ የሚያጠምዱብን ሰዎች አሉ። እንዲያ ያለ ነገር ሲያጋጥመን ከኤርሚያስ የህይወት መንገድ የምንማረው ነገር አለ። ኤርሚያስ በከንቱ ነገር ጠላቶች የሆኑ ሰዎች ወፍ እንደምትታደን ያድኑት ነበር። የሚጠፋበትን የሚቀበርበትን የሚወድቅበትን የሚሞትበትን መንገድ ምክንያት ይፈልጉ ነበር። ከንግግሩ ጀምሮ ከነድርጊቱ ከነውሎ አዳሩ ይሰልሉት፣ ያጠኑት ነበር። ሕይወቴን ቁጥር ሃምሳ ሦስት በጉርጓድ አጠፉ፣ በላዬም ድንጋይ ጣሉ። ጉርጓድ ውስጥ ከተው፣ ሽንት ቤት ጉርጓድ ውስጥ ከተው ይሙት ተሰቃይቶ ይሙት፣ ተረቦ ይሙት፣ ቁጫጮች ጉንዳኖች ይብሉት ብለው ጨክ ነው ጉድጓድ ውስጥ ጥለውት ነበር። ተዉ፣ ንስሐ ግቡ፣ እግዚአብሔር ለመኮል ሊሰጣችሁ ነው፣ ሊሰጠን ነው። ተዘጋጁ፣ ራሳችሁን አዘጋጁ፣ እግዚአብሔር ራሳችሁን አዋርዱ በማለቱ ምክንያት ክፉ ትንቢት ተናጋሪ ብለው ጨክ ነው ጉርጓድ ውስጥ ወርውረው ድንጋይ መልሰውበት ነበር። ድንጋይ ሲመልሱ ድምፁ አይሰማም፣ ጩኸቱም አይታወቅም። እንዲሁ እንደ ጩኸ የማወጣው ሳይኖር ይሞት ነበር። እግዚአብሔር ኢትዮጵያዊ አቤሜሌክ ልኮ ባያወጣው ኖሮ ጉድጓድ ውስጥ እዛው ደርቆ ይቀር ነበር። ይሄ ግን ምክንያቱ እግዚአብሔርን በመውደዱና የእግዚአብሔርን ቃል በማዳመጡ ሰው ከሚለው ከሚናገረው መስሎ ከማደር ይልቅ እግዚአብሔር ያለውን ፈቃዱን፣ ሀሳቡን ሰምቶ ማደር ይበልጣል ብሎ በማሰቡ ነው። እና ምን አለ፣ ድምጼን ሰማህ አቤቱ በጠለቀ ጉድጓድ ውስጥ ሆኜ ስምን ጠራሁ፣ አለ። በዛ ጉድጓድ ውስጥ ሆኑ ኤርሚያስ አስቀያሚውን አስቀያሚውን ቅጣት ተቀብሎ በሽንት ቤት ጉድጓድ ውስጥ ወድቆ ምንድን ነው አንድ ሰው እናንተ ምንድን ነው የምትሉት? እንደ ነገር የሚገጥማችሁ ምን አይነት የእግዚአብሔር ቅዱሳን የእግዚአብሔር አገልጋዮች ምን አይነት ዘግናኝ የህይወት መከራን ተቀብለው እንዳለፉት ተመልከቱ። እዛ ጉርጓድ ውስጥ ሆኜ ግን አለ ስምህን ጠራሁኝ። መቼም ጉድጓድ ወድቆ የማይበሰብስ ጉድጓድ ወድቆ ክብሩ ዝቅ የማይል አምላክ ደግሞ አለው። ማደፍ መጉደፍ የማያስጸይፈው የሰው ልጅ መቆሸሽ የማያስጸይፈው አምላክ ደግሞ አለ የሚያገለግለው ጉድጓድ ውስጥ ጥልቅ ጉድጓድ ውስጥ ሆኜ ስምን ጠራ። ስለዚህ ጥልቅ ጉድጓድ ውስጥ የገባን ሰዎች ጥልቅ ጥልቅ ጥልቅ በህይወታችን ውስጥ ጥልቅ የሚባለው ጉድጓድ ውስጥ የገባን ሰዎች እንደ ኤርሚያስ ስሙን መጥራት ስሙን መጥራት ኢየሱስ የተባለ ስሙን የአብን ስም የመንፈስ ቅዱስን ስም መጥራት የአንዱ ሕያው እግዚአብሔር ስም መጥራት ያዳኙን ታዳጊውን ስም መጥራት ይገባል። አምኖ መጥራት አምኖ መጥራት። ማንም ሰው ስሙ ሲጠራ አቤት ይላል። ስሙ ተደጋግሞ ሲጠራ በጥንካሬ አቤት ይላል። እግዚአብሔርም ስሙን ታምነው ለሚጠሩት፣ ደጋግመው ለሚጠሩት አቤት ባይ ነው። ስለዚህም አባቶቻችን አቤቱ ብለው ስም ቀጥለውለት አቤት ባይ ማለት ነው እግዚአብሔር ልጆች ከጥልቅ ጉድጓድ ውስጥ ሆኜ ስምን ጠራ ድምፄን ሰማ ጆሮንም ከልመናዬ አልመለስክም እግዚአብሔር ድምፅን ይሰማል የተጠቁትን የተገፉትን የስዱዳንን የሐዘንተኞችን ድምፅ ይሰማል። ዛሬ በየቤቱ ከጣራው በታች ስንት ሰዎች እንደሚያዝኑ እግዚአብሔርና ያ ቤት ነው የሚያውቀው። ስንቶቻችሁ እንደምታለቅሱ ስንቶቻችሁ ድብቅ ሐዘን፣ ድብቅ ለቅሶ፣ ድብቅ እንባ እንዳላችሁ እግዚአብሔር ያውቃል። ዛሬ ለእናንተ ነው መልእክት። ከጥልቁ ሆናችሁ ስሙን ጥሩ፣ ከጥልቁ ሆናችሁ ስሙን ጥሩ። እንዳትመረሩ፣ ክፉ ቃል እንዳታወጡ፣ የማይጠበቅባችሁን ነገር እንዳታደርጉ፣ የሚመጥነንን ብቻ ማድረግ የእኛ መጠን እግዚአብሔርን ታምኖ መጠበቅ ነው። አምናችሁ ጥሩት። ጉድጓድ ውስጥ ሆናችሁ ጥሩት። ጉድጓድ ውስጥ ሆኜ እንዴት ጸልይ ትለኛል እንዴ? ያን ችግር ውስጥ ገብቼ እንዴት ጸልይ ትለኛል? እንደ እዮ የሚሰደብኸው ሙት በለኝ የሚሉ አይጠፉም። ይግረማችሁ አንድ ነገር ልንገራችሁ፣ ስለ እስጢፋኖስ። እስጢፋኖስ በድንጋይ እየተደበደበ የሀገር ሰው ድንጋይ እየወረወረበት ሊጸልይ ተንበረከከ ይላል። ቆሜማ ተጋድሜማ አልጸልይ ተንበርክኬ ንጸልይ ብሎ ተንበረከከ ድንጋይ እየተቀጠቀጠ ለመንበርከክ በእግዚአብሔር ፊት በስርዓት ለመጸለይ ይጠነቀቅ ነበር እየሞተ እንዴት በዚህ ሁኔታ ሆ ይጸልይ ትሉኛላችሁ የምትሉኝ ሰዎች ሰው ድንጋይ እየወረደበት ይንበረከካል ግድ የላችሁም በሕይወታችን እንዳንቀልን ግድ የላችሁም በእኛ ጉዳይ በእግዚአብሔር እጅ ስለሆነ አትድከቡ ከሌላ ከየትኛው ምንጭ የህይወት መፍትሄ አይመነጭልን? ኤርሚያስ ሲገባ ሄ ነው። ጥልቅ ጉድጓድ ውስጥ ሆኜ ድምፅህን ስምህን ጠራው ሰማኸኛል። እግዚአብሔር ይሰማል። እግዚአብሔር ፊትን አይቶ አይደለም የሚሰማው፣ ልብስን አይቶ አይደለም፣ ወርቅን አይቶ አይደለም የሚሰማው፣ የተኛበትን ቤት ስፋት አይቶ አይደለም የሚሰማው። እግዚአብሔር የሚሰማው ልጁ ስለሆንሽ፣ ልጁ ስለሆንክ አባት ስለሆነ ደግ ሰሚ ስለሆነ የተቀጠቀጠ ሸንበቆ የማይሰብር የበራ ጧፍ የማያጠፋ የዋህ ኢየሱስ ክርስቶስ የሚሰማን እንዲሁ ነው። እንዲሁ እንዲሁ እንዲሁ ድምፄን ሰማ፣ ጆሮዬንም ከልመናዬ አልመለስ። በጠራሁም ቀን ቀርበህ አትፍራ አልገ ጉጓድ ውስጥ ሆኖ አትፍራ የእግዚአብሔር የመጀመሪያ መልእክት ብዙ ጊዜ በተጨነቅን ጊዜ በተለያየ መንገድ አትፍራ የሚል ድምፅ ነው የሚልክልን። ይገርማችኋል። እኔ በግሌ ብዙ የሚያስገርሙ የሚያስተነግጡ ግራ የሚያጋቡ ጊዜያቶችን ስጋፈጥ የሚመጣልኝ መልእክት በተለያየ መንገድ አትፍራ የሚል። እግዚአብሔር ብዙ ጊዜ እኔን የሚናገር የመኪና ውስጥ በሚቀመጡ ጥቅሶች ነው። መኪና ላይ በሚለጠፉ እኔን የሚመለከቱ ጥቅሶችን የተሸከመ መኪና ፊት ለፊት ያመጣል። አትፍራ ጋሻህ ነኝ። ግን አንዳንዴ ካለንበት ሁኔታ አንጻር እውነት አይመስልም። ያ ተስፋ እውነት አይመስልም። ሰው እንጂ እግዚአብሔር የሚናገራቸው አይመስላችም። ሰው ሲናገር አይታመንም እኮ አንዳንዴ፣ ግን እግዚአብሔር ሲናገር ይታመናል። አትፍራ አልከኝ አለው ኤርሚያስ። አትፍራ አልከኝ፣ ቀረብከኝ። ሰው ጉድጓድ ጣለኝ፣ አንተ ግን ቀረብከኝ። ስሙ ስሙ ስሙ እግዚአብሔር ልጆች ጉድጓድ ወድቃችሁ ያላችሁ፣ ስሙ። እግዚአብሔር ለእናንተ ቀርብ ነው። ሰውን ይተዋችሁ፣ ሰውን ይግድላችሁ፣ ሰውን ይወረወራችሁ፣ ሰውን ይሸጣችሁ፣ ሰውን ይከዳችሁ፣ እግዚአብሔር ግን ለእናንተ ቀርብ ነው። ይህን ሁቁ። ስለ ነፍሴም ተሟገት ሃምሳ ስምንት ጌታዬ ስለ ነፍሴም ተሟገት፣ ህይወቴን ተገዛሃልኝ፣ ተቤሽክ ተገዛሃልኝ ከገዛኝ ከሞት እጅ ገዝተ ፈልቀቀህ ወጣኝ። ስለ ነፍሴም ተሟገትክላት ሞቼላት አለዋልክ ተዋታልክ። ያጋንንትን ሰራዊት፣ ያጋንንትን አገልጋዮች ኃይለኛ ጨካኝ ሰዎች እጃቸው ላይ ነበር። ወሰድ ከወይኔ ጉዳይ ከእጃቸው ነጠከኝ። ገዛኝ፣ ገዛኝ። ጭንቀቴን አይተዋልና ፍረድክልኝ በቀላቸውን ሁሉ በእኔ ላይ ያለውን ሀሳባቸውን ሁሉ አየህ። እርጓድ የገተቱን ሰዎች ክፉ ሀሳባቸውን መረመረ እግዚአብሔር። በቀላቸውንም ብርታታየ፣ ስድባቸውንም ሀሳባቸውንም አየህ። ቀኑን ሙሉ ከንፈራቸው እንዲታድርጎ በሱ ላይ እንደተነሳ አየህ። መቀመጣቸውን መነሳታቸውን ተመለከተ መሳለቂያ አርገውት እንደነበረም አየህ። አቤቱ እንደ እጃቸው ስራ ፍዳቸውን ትከፍላቸዋል። የሚያስጨንቁን ሁሉ ፍዳቸውን የሚቀበሉበት ቀን ይመጣል። እኛ ግን ብድር ከፋይ እንዳንሆን፣ እኛውን መልስ እንዳንሆን፣ እኛውን እንበቀል እንዳንበቀል፣ በቀል የእግዚአብሔር ነው። እግዚአብሔር በደንብ ነው የሚበቀለው። እንዳይረሳ አርጎ እንዳይረሳ አርጎ ነው የሚበቀለው ጠላት እግዚአብሔር ሲበቀል ይሻላል። እኛ ስንበቀል እስር ቤት እንገባለን፣ ወንጀለኞች እንባላለን። ለዚህ ከሆነ ጌታ በቀል የኔ ነው ማንም ማንንም አይበቀል ብሎ ያስተማረን የማስተነቀል ለዚህ ነው። እሱ ሲበቀል እሱ እንዲፈድ ስንተውለት በተሻለ ይሰራል። እነዚህ ሰዎች ከሰማይ በታች የሚጠፉ በእግዚአብሔር ቁጣ የሚነዱ ይሆናሉ ይላልና። ጉድጓድ ውስጥ የገባችሁ በእግዚአብሔር ፍትህ የምትታመኑ፣ በስሙ የምትታመኑ፣ በጽድቁ የምትታመኑ ብሩካን እግዚአብሔር ልጆች በዚህ ቃል ተጽናኑ። ብሩክ ቃል ነው እግዚአብሔር የሰጠን፣ የሰማኑን በልቦናችን ይጻፍ። መንፈስ ቅዱስ ሲባርካችሁ፣ ልባችንን ብሩህ ያርግ። ኢየሱስ ክርስቶስ ጸጋ ከሁላችን ጋር የሆኔነታችን ሚቤታችን ረሌት መለከት የመላት ጥበቃ አብሮን ይሁን። ኮሜንት ሳታረጉ ላይክ ሳታረጉ አትውጡ። ይህን በማድረጋችሁ በጣም እያገዛችሁን ፊትለፊት እንዲቀመጥ ትምህርቱ እያደረገልን ነው። እግዚአብሔር እናንተን ዘራችሁን ይባርክ። አሳሸናችሁ ማርያም ነኝ። ሰላም በስማብ አብ ወወልድ ወመንፈስ ቅዱስ አዱ አምላክ አሜን። እግዚአብሔር አምላካችን ይህን ጊዜ ስለሰጠህ እናመሰግናለን። ተወደድከው ተባረከው። ጌታችን ኢየሱስ ክርስቶስ ከአብና ከመንፈስ ቅዱስ ጋር ስም ብሩክ ምስጎን ይሁን። እግዚአብሔር በጌታችን በኢየሱስ በሰማያዊ ስፍራ በመንፈሳዊ በረከት የተባረካችሁ እግዚአብሔር ብዙ ጸጋ የሰጣችሁ